ሆቴሎችን እየነቀፍኩ ሳይሆን ያለሁት አንደኛ፣ ወጥ ቤት ውስጥ ያሉ የመተት ኮተት፣ ሁለተኛ ንጽህና፣ ሶስተኛ ደግሞ ከባድ ገንዘብ እያስከፈሉ ጅብ የሚሆኑበት ሁኔታ እሱ እሱ ነገር መስተካከል አለበት ብዬ አስባለሁ። ቤቱ በጣም ሌዥር ስለሆነ ብሩም እንደዛ ይሁን ማለት አይደለም። እርግጠኛ ነኝ ምግቡ ዋጋው ያን መሰል የሚጣፍጥ ፓስታ ሁለት መቶ ብር ሶስት መቶ ብር ይሸጥ የሚባል ድሃው ገብቶ ሲበላ ከሀብታም ጋር አብሮ እንዲበላ ይፈቀድለትም እንዲያውም የእኔ ብጤዎች ሌለ ምኑ ሲገቡ አንዳንድ ሆቴል ላይ ገና ከበር ላይ ነው ዘበኛው ያባራቸዋል ማለት ነው። ለምን ማን መግባት እንዳለበት የእኔ ብጤዎች በእርግጥ ገብተው እንብላ ቢሉ ገንዘቤን ከፍዬ እበላለሁ፣ አንድ ሺ ብር ከፍላለሁ፣ አንድ ፓስታ ልበላ ብሎ ቢገባ እንደ የኔ ብጤ ምን ያስተናግዱታል? አልባሽ ታስባላችሁ? አደፋ ልብሱን አይተው ውጣንም የሚሉት እንደ አንዳንድ ናይት ክለቦች። እዚህ ናይት ክለብ ሲገባ ጅንስ ሱሪ አርጎ መግባት የለም፣ ስኒከር ጫማ አይደረግም፣ ይሄ ልብስ ነው መልበስ ያለባችሁ ተብሎ ሁሉ አንዳንድ ናይት ክለቦች እኮ ምን እንደሚለበስ የሚያዟችሁ ሁሉ አሉ። ለምን ቤቱ ሁሉም አንድ አይነት አለባበስ ኖሯቸው፣ በቃ በጣም ሀብታምነት ስሜት እንዲሰማቸው ማለት ነው። ይሄንን መግዛት የሚችል ሰው የለም ብሎ ስለሚሳሰብ ሀብታም ይሄንን ለብሰህና ከተባለ ካሉት ልብሶች ውስጥ አንዱ ለብሶ ነው የሚመጣው አለዋ። ድሃ ግን እዚህ ሆቴል ለመግባት እዚህ ናይት ክለብ ለመግባት ሱፍ ልብስ አይገዛም። ስለዚህ ድሃ እንዳይገባ ነው ማለት ነው። እሺ ካልሆነ ጋርዱ አንጠልጥሎ ደጅ ላይ የሚያረጉር ምን የሚያካክሉ ወጠምሻ ጋርዶች አሉና አንዳንድ አይነት ክለብ ላይ ተመለስ ይለዋል። እንዴ ልዝናና ኮነ ብሬ ኮነ የሚያዝናና የሚያምስ ጊዜ ተመለስ። በዛ የሚያክል እጁ ነካስ ያደረገ ዛ ትፈናጠራለህ። አልሰማ ካልከው ምንድን ነው የምትለው? ዝፍዝፍ ብላ ዝፍዝፍ ያደርጋሉ፣ ውሃ ውስጥ ወይም ደግሞ እዛ አስፋልት ያሻግርሃል እና ገንዘብ ከባድ ነው። አንድ ቪዲዮ ልጋብዛችሁ እስኪ። እኔ ግን መቼ ነው ከገንዘብ ጭንቀት የምገላገለው ብላችሁ እንደምታውቁ አስባለሁ፣ ብዙዎቻችን ስለምንል እና። ግን የዚህ ጥያቄ መልስ ምንድን ነው የሚሆነው? ቢሊዮነር ወይ ቢሊዮነር መሆን ከሚያስፈልገኝ በላይ ገንዘብ መያዝ ይመስላችኋል? ቢሊዮነር የሆኑ ሰዎች ስለ ገንዘብ አይጨነቁም ማለት ነው? ገንዘብ ስለ ገንዘብ የምንጨነቀው ገንዘብ በጣም አስጨናቂ ገዢ ስለሆነ ነው እና ብዙዎቻችን ኪሳችን ያለው ሱሪያችን ላይ ሳይሆን ልባችን ላይ ነው እና ብራችን የተቀመጠው ልባችን ላይ ነው። ስለዚህ መጀመሪያ ልናደርግ የሚገባው ብር ምን እንደሆነ ገብቶን ትክክለኛ ስፍራውን ካልሰጠነው በስተቀር ወይ ስላነሰ ወይ ስለበዛ ለዛ የነበራችሁ ጭንቀት አይጨምርም አይቀንስም። የሰጣችሁት ስፍራ ግን ሰላማችሁን ይወስናል። ልክ ነው ወንድሜ። ስለዚህ ይሄ ልጅ ለገንዘብ የሰጠው ስፍራ እጅግ በጣም በጣም የተለየ ስለነበረ ለዚህ አብቅቶታል፣ እና ሰዎች ላይ ጅብ ሆነባቸው። አሁን ደግሞ እሱ ገንዘብ ላይ ደግሞ ሰዎች ጅብ ሆኑበት ማለት ነው። ሚስቱን እግዚአብሔር ስጣት፣ በጣም የተረጋጋችና በጣም መልካም ሴት ሆነለች። ቀሚስ ስትለብስ ሲያምርባት፣ ቀሚስ የሚባል ነገር ለብሳ አታውቅም ነበረ ታይትና ሱሬ ነው የምትለብሰው። እናቷ ይሄን አይተው ደወሉልኝና ሁሉ ነገር ካለፈ በኋላ ቅርብ ጊዜ ደውለውልኝ ልጅ ያሉኝ፣ አቤት አልኳቸው። በጣም ታስጠላኝ ነበራሉ። አንተና ግርማ በጣም ነው ምድር የምታስጠሉኝ። በጣም ይቀርት አድርግልኝ። መምህር ግርማንም ይሄን መልክ ታስተላልፍልኝ። እኔ ልጄን እንደዚህ ሆነ አይቻት አላውቅም። የምታም የነገረችኝ ታሪክ ደምንባን ያስለቀሰኝ ያሳለፈችው ሕይወት በጣም ከባድ ነበረ። ነገረችሁት ስላቸው አዎ አልነገርኳትም ለእናቴ ብላ ነበር አልኳቸው። አዎ ነገረችኝ እና እንደዚህ አይነት ሕይወት ያሳለፈችው ግን ከኔ ነው አለኝ። ውይ እናቴ ምነው ስላቸው ጊዜ በል ገጠሜ ላይ ትስማው። እኔ አልነግራትም አንተም እንዳትነግራት። የምትነግራት በገጠሜ ላይ ነው። እኔ ራሴ እሷ የተወለደችው ሴተኛ አዳሪ ሆኜ፣ ልክ እሷ ስትወለድ ነው ይሄን ነገር ያቆምኩት። ተወለደች ከአባቷ ጋር ተጋባል። ከዛ በአመቱ አባቷ ሞተብኝ። ለመጀመሪያ ጊዜ ላገባ ብዬ አገባው ባሌ በአመቱ ሞተብኝ። ልጅቷን አሳደግኩኝ። ይኸው በቃ ግን እኔም ራሴ ሴተኛ አዳሪ ነበርኩኝ ወጣት እያለሁ የእኔው መንፈስ ነው ልጄ ላይ ያለፈው። ይህን ግን እሷ አታቀማሉ። አያችሁ የዝሙት መንፈስ እንዴት እንደሚያልፍ እና ይህን ሁሉ ማድረግ የነበረው ግን ለገንዘብ ነው። ገንዘብ በዚህ ምድር ላይ ከባዱና፣ ጨካኙ፣ ኃይለኛው ገዢ ነው የሚለውን ሀሳብ እሳቸውን በደንብ አርጎን ያብራሩት በደንብ አድርጎን ያብራሩት እና ለገንዘብ ያልገባሁበት ቦታ የለም። ባለትዳር ወንዶችን ኢቨን እሷን ከወልድኳት በኋላ መተዳደር የለኝም ብዬ ሴተኛ ዳር የሆኝ የሄጅ ባልሰራም አሉኝ። ግን ውሽማ ሰፈር ውስጥ ውሽሞች ነበሩኝ፣ ሁለት ውሽሞች ነበሩኝ። ሁለቱም ግን ሞተዋል። ከኔ ጋር ውሽምነት በጀመሩ በሶስት ነው በአራተኛ ዓመታቸው ላይ ሁሉም ሞቱ። እና ኔን ያገባ ይሞት ነበረ አስደነገጡኝ። ምነው ስላቸው፣ ዓይኔ ገዳይ ነው አሉ። ስለዚህ ልጅቷ ኦቲዝም የሆነችው አይምሮ ዘገምተኛ እየሆነች የመጣችሁ ህጻኗ ከእርስዎ ወደ የት ይደርሳል ብላችሁ ያሰባችሁት ሰው ቆሟል። ቆንጆ ቆንጆ ብላችሁ የገዛችሁት ልብስ ዝም ብሎ ተንጠልጥሏል። ለአንድ ቀን ለገበያ ነው የገዛችሁት። የገበያው መስህብ ደግሞ የእናንተን ገንዘብ ይቦጠቡጣል። በቀስታ ተግስ ሰው እንዳይሰማ፣ ዘመኑ እንዳይሰማ፣ ጊዜው እንዳይሰማ ቤተሰብ እንዳይሰማ ለብቻ መቃጠል። የሚቀበሉህ አይቀበሉህም፣ የሚወዱህ አይወድሁም፣ የሚያስቡህ አያስቡህም። የምታየው በሙሉ በቃ እርኩስ ይሆናል። አንተ ውድ ቆንጆ ያልከው ነገር አይደለም ለካ አይደለም። ኢትዮጵያ ውስጥ ያለው ህዝብ አብዛኛው ወደ አሜሪካ ቢመጣ ደስ ይለዋል። እንዲሁ አሜሪካ ማለት ልክ ገነት ይመስለዋል። ከዛ በኋላ ወደዚህ ሲመጣ በዚህ በዘመኑ አነጋገር በቀላሉ ይቀውሳል። በቀላሉ በቀላሉ አእምሮው ይጨናነቃል። በቀላሉ ያሰበው ስላልሆነና ስላልመጣ በሩቅ ያየውን የዓይናችሁን አምሮት አረክሰዋለሁ። ለምን እንደዚህ ሆን ስንል፣ እግዚአብሔርን ተውነዋል። ኑሯችን ይቅደም፣ ልጆቻችን ይቅደሙ ከጸሎት ይልቅ ለጊዜያዊ አኗኗር ቅድሚያ ሰጠን። በልጆች ህሊና ውስጥ የምናስቀምጠው ፍቅርና የአምልኮት ኃይል ደግሞ ጠፋ። መንበርከክን እንዳንለምድ እንዳይለምዱ አደረግን። አዎ የዓይናችሁን አምሮት አረግሷለሁ። የዚህ ጊዜ ምን ሁን አለ። በቀስታ ተግስ፣ ለማንም አትናገርማ። ብትናገር ማን ይሰማል? እኔ አሁን አይነ ጥላ አስቸገረኝ የምትሉ ሌላ ሰው እንዳውም ለቤተ እግዚአብሔር ሰዎች ሁሉ ብትናገሩ እስቲ የሚጣጠን የሚቀበር የሚጠጣ አለ ይልሃል። ሌላ ጉዳይ ነው፣ በቃ ጭራሽ ሌላ ጉዳይ ውስጥ ነው ም የሆነ ትከሻይን የሚገብዳይ መንፈስ አለ ብትል ውጊያውን ያላወቀ ሰው ትቀልዳለህ እንደ አሁን ክሬዚ ልትሆን ነው መሰለኝ ነው። በቤቱ እየተመላለሱም የማያምኑ ሰዎች እማይረዱ፣ የማያስተውሉ ሰዎች፣ በመናገር ብቻ የሚኖሩ ሰዎች ይበዛሉ። መቅደሴን አረግሰዋል። ከሰው ልጅ ሕይወት ጋር መፍትሄ የማይሰጡ ሰዎች ቤቱን፣ ስፍራውን፣ ቅድስናውን ስፍራ ይይዛሉ። መቅደሴን አረግሰዋል። ችግራችሁን የማይሰሙ ሀሳባችሁን የማይረዱ የውስጥ ድካማችሁን በበጎ የማይለውጡ ኃጢአታችሁን መናዘዛችሁን ሁሉ ወሬ የሚያደርጉ ለወሬ የሚጠቀሙ ሲሆን አው መቅደሴንም ምን አደርጋለዋል? አረክሰዋለሁ። ቤተሰቦቻችን አስቀድሰው ይገባሉ እንጂ የመቀደስን ምስጢር ብቻ ሳይሆን በሕይወት ውስጥ ያለውን ጉድለት በእግዚአብሔር መንፈስና ቃል የጎለበተ ነፍስ እንዲኖረን በአምልኮት የተገዙ ሰዎች የሉም አይነግሩንም። አውቀናል ብለው በሚታበዩና በታጀሩ ሰዎች ውስጥ ያለው ድምፅ ደግሞ እንደ ጋዜጠኛ ይሆናል ማለት ነው። ዜና ብቻ ነው የሚሆነው። በቀስታ ተክስ መልካ መላእክትን፣ የመላእክቶችን መልካ መልክ፣ የሁሉን የሰባቱ ሊቃነ መላእክትን መጸለይ ጀመርኩ። አእምሮ ለመመለስኩ ነው። እንደገናም ደግሞ ከምትልክልኝ ቮይስ የተነሳ በጣም እየተጎዳው መጣ። አእምሮ እየተጎዳ መጣ። ለእናንተ ማልነግራችሁ ብዙ ግብር አቀርባለች። በጣም በቃ ትልልቅ የሚባሉ ወንዞች ላይ በጣም አሉ የተባሉ መናፈስ ይጠራሉ ተብሎ የሚታሰቡ ወንዞች ላይ እየሄደች ግብር አቀርባለች። ራሷን ነው ታዲያ ግብር የምታቀርቡ እና መልካ 99 ነገደ መላእክት መልካ ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ምናምን ይሄ በጣም ብዙ ነው መልካ ነገደ መላእክት። ድርሳነ መላእክት በቃ ይሄን ሁሉ እያነበብኩኝ አይሙሬን ወደ ነበረበት ለመመለስ እንዲያግዙኝ እኮ ነው። ምክንያቱም አይሙሬ ሪፍሬሽ ማድረግ አለበት። በጎ በጎን ነገር ደግሞ ማዳመጥበት ዘመን መምጣት አለበት። ይሄ ክፉ የሚባለውን ነገር የሰዎችን ችግርና ሮሮ፣ መከራዎቻቸውን ፈተናዎቻቸውን በመስማት አይሙሬ እየተጎዳ መጣ። ለእናንተ እንኳን እየቀነስኩት እንኳን አስቡት፣ እየተጎዳ መጣ ስላችሁ። ምንድን ነው የምሰጣቸው መፍትሄ? ይገባቸዋል፣ ያውቁታል ግን እነሱ ላይ ያለው መንፈስ በጣም ከባድ ጥቃት እያደረሰባቸው እየተጨነቁ ይደውሉልኛል ማለት ነው። እኔ ደግሞ ልሰጣቸው የምችለው የትምህርት መፍትሄ ብቻ ነው። እጄን አልጭም መንፈስ አላስወጣ እና እች ልጅ በጣም እየወጠራት መጣ፣ እያስጨነቃት መጣ፣ ልትታነቅ ያረጋታል። ፎቶ ትልክልኛለች። ገመድ አዘጋጅታ ቢላ ጩቤ ምናምን ነገር አዘጋጅታ ፎቶ አንስታ ትልክልኛለች። ይሄን ነገር ያሳየኛል። አታግዘኝም መምህር ድምፅህና ትልክልኝ ብላ በወሩ ነው ያየሁት። እና በስመ አብ ደነገጥኩኝ። ሁሉንም ቮይስ አዳመጥኩት፣ ፎቶቹን አየኋት እና ወዲያው ነው የደወልኩላት። ስደውልላት ጎረቤት ደርሶላት እራሷ አልታጠፋ ብዙ ጥረት አድርጋ ምናምን ምናምን ነው እና ደነገጥኩኝ። እግዚአብሔር ያበርግጥ ያመለከተኝ ስልኩን ድንገት ያየሁት ነኝ። ከዛ ቤት እና መምህር ተስፌን ያሉኝ አዎ፣ ያንተ ትምህርት ቴሌቪዥን ላይ ከፍታለች፣ ቤት ውስጥ ደግሞ ስዕላት አሉ ምናምን አሉ እና ግን እንደ መቃዠትም አልኳት፣ መምህር ተስፌን ጥሩልኝ ወይም ደግሞ መምርግ መጥሮ ላይ ነው የምትለው ያ ነገር አትናገርም፣ ብለው ጎረቤት ደርሶላት ምናምን ነው እና፣ እንዴት እንዴት ጎረቤት ሊደርስ ቻለ? ምን ስትሰምታችኋት አልኳቸው። እሷ ልጅ ትንሽዬ ልጅ ናት፣ 13 ዓመት 14 ዓመት ልጅ ትሆናለች። መኪና መንዳት አስለም ይጂ እያለቻት ምናምን አንዳንድ ነገር ታሳያታለች ምናምን እንደዚህ ያለ አይደለም፣ እንደ መቀራረብ ብላ ቤተክርስቲያን ከሳን ጸበል ልትጠመቅ ስትሄድ ምናምን ታያታለች በዚ የተነሳ ሲቀራረቡ፣ ከዛ እታለም እያለች በር ከፍታ ስትገባ ሌላ ችግር ውስጥ ቀጥታ ራሷ ልታጠፋ ምናምን ድብልቅልቅ አረገችው። ግቢ እግዚአብሔር ሲረዳት ነው ደግሞ ልጅቷ እህተ ሚካኤል ነው ስሙ፣ ትንሿለች ማለት ነው እህተ ሚካኤል ነው ። ልጅቷም ደግሞ ያው አጋጣሚ ሆነው ቅዱስ ሚካኤል በጣም ነው የምትወደው እቺ ባለ ታሪካችን። ሰው ደረሰላት፣ እኔ እየተደወለ፣ እኔም ሄድኩኝ። ምንድን ነው አልኳት። ምንም ነገር አልተናገረችም። ጸጥ ብላ አይኗን ይያይ አይኗ ቁልጭ ይችላል እንባ በዚህ ይወርዳል። ተኝታ ሰው ከቧታል። ማለት አልተጎዳችም፣ አካሏ ምናምን ተደፈርሽ ወይም የሆነ ነገር ሆኖሽ ምንም ነገር አልወጭ እንደምትለው በዝም አፏ ይንቀጠቀጣል። ምን ልታወራ ትፈልጋለች? አፏ ድርግም ብሎ ተዘግቷል። ማለቴ ግጥም ሳይሆን ምንም ነገር መተንፈስ አትችልም። በቃ ምንም ነገር ቃላቶች አታወጣም። ለተዞራለች፣ እንባ በዚህ ወራል፣ በዚህ ተወራለች። ከዛ አሳዘነች። ጸበል ትሄጃለች? ሳጊዜ አዎ አለች። እስከዛሬ አይደለሽም። አይ እሄዳለሁ ብላ ጻፈች ጸበል እሄዳለሁ አሁን ግን ይዞኛል፣ ካልጋ እንዳልነሳ ወጥሮ ይዞኛል እና ሩፋኤልህን ጥራልኝ መልካ ሩፋኤል ጸልይ ልኝ አለች። ከዛ ተሰበሰብን መልካ ሩፋኤል ጸለይን። ከዚህ ቤት እንዳትወጡ ብዬ ነግሬያቸው ጠዋት እመጣለሁ ብያቸው ጠዋት ማታ ሂጄ ጸሎት አድርገን ጠዋት መጣሁኝ። ጸበል ይዘናት ሄድን። ጸበል ቦታ ስትሄድ ከባድ ችግር ነው የተፈጠረው። አንደኛ እና በላይ የተዋረሰችው መንፈስ ነው። ሁለተኛ ግብር ያስለመደችው መንፈስ ነው። ሶስተኛ ከቅድመ አያት ጀምሮ ሲወርድ ሲዋረድ የመጣ መንፈስ ነው። እንደዚሁ በቀላሉ የሚለቃት ነገር እንዳልሆነ ነው የሚናገረው። እገላታለሁ ይላል። ጸበል ቦታ ላይ ተጠምቃ ፀሐይ ልምቁላት ወጣና፣ ጸበሉ በፀሐይ ከደረቀላት በኋላ አንድርድሩ ይዟት እንደዚህ ገደል ላይ ወረውራታል። እንግዲህ ጸበል ቦታው ከስር እንደዚህ የሚፈሰው ከላይ ሰው ከዛ ላይ ወድቆ ይተርፋል። ቤተሰቦች ተጋግጣ ተላልጣም ቢሆን ትተርፋለች። ሊገላት ይፈልጋል። የማይገባበት ቅርቃር ውስጥ ያስገባትና ሲጠላ እንድትሞት ሊያረጋት ይሞክራል። አንሸራቷት፣ እንድትወድቅ ጸበሉ እንዲያፍናት፣ በቃ ማለት በቃ የማያደርገው ጥረት የለም እና ይሄ ጸበል የሚገዳደር መንፈስ እንደሆነ የተረዳሁት አደገኛው መንፈስ ዋናው መንፈስ ነው። በዛ ላይ አጫጫሃ የወንድ ነው፣ ለየት ያለ ነው። በቃ ጸጉሯ እንዴት እንደምትነጨው እኔ እራሴ በጣም የሚያስደነግጠው፣ ሴት ልጅ ላይ እንደዚህ አይነት ጉልበት። ያን የመሰለ መልኳ ዜሮ ገብቷል። የቴሌግራም ላይ ማየው ምናምን የለም ሳምንት ሁለት ሳምንት እየቆየስ ትመጣ እየከሰለች ክስል እያለች መልኳ ጥፍት እያለ ከዛ በኋላ በቃ ሌላ ሰው ነው የምትሆነው። ያን ፎቶ ላይ የምታዩት እና ሷ ትገናኛ ጨራሽ። ለካ አጅሬው ራሱ ራሱን ያስመሰላት ነው ማለትም፣ ይከብዳል ትንሽ። ብቻ እንዴት ነው እየገለጠ ነው እራሱን። ውበት የሆናት እሱ ባይሆንም እግዚአብሔር ቢሆንም ውበት የሰጣት ግን፣ በውስጥ በኩል የነበረው መንፈስ ወንዶች እንዴት ያጠምድ እንደነበረ አሁን በነበረው መልኳ ነው ያየነው። እና ቄሱ ከቀን ወደ ቀን መልኳ እየተቀየረብ ይመጣሉ። የሚያጠብቁታባት መልኳ እየተቀየረ እየከሰለች መጣች። ምን ይሻላል? ሌላ የስጋ በሽታ ይኖርባት ይሆናል እስቲን ጠይቅ ትታከማለን። ሄዳ ስትታከም ምንም አይነት በሽታ የለባትም። ካንሰር ወይም ደግሞ የሆነ ነገር ይሄ ቆዳን፣ ሌላ ነገር፣ ከቱም ፀሐይ ነካት አይላት። ግን እየተቀየረች ነው፣ እየጠቆረች መጣች። ሁሉ እየጠቆረ መጣ። ቀይ የነበረች ልጅ ጥቁር ሆነች ማለት ነው። ከዛ ሱባኤ ትግባ ተባለ። ከነሰንሰርቷ ከነምኗ እየለፈለፈች እየጮኸች፣ ቢሆን ከአንድ ክፍል አትውጣ። ምግብ እየሄደ የሚያበላት ሰው ያስፈልጋል። ያው ወንድ ነው የሚያበላት። በጣም ከባድ ነው። ሴት ልጅ አትቀርባትም ጭራሽ። እንዲህ ነው የምጠቀልላት። ወንድ ግን ቢያንስ የተወሰነ ቢሆን ጉልበት ይኖረዋል ተብሎ ነው እና ሁለት ወንዶች አንዱ ይመግባታል፣ አንዱ እጇን ጠፍራጎ ይዞ አንደኛው ይመግባታል። ወደ ልቧ ስትመለስም ትበላለች። በመንፈሱ ላይ ሆና ትበላለች። ግን መንፈሱ ሆኖ በምትበላበት ሰዓት ወደ ራሷ ስትመለስ ራበኝ ትላለች። ወዲያው ጎርባ አምስት ደቂቃ ውስጥ ጥሩ አልጓ። ከዛ ወደ ልቧ ስትመለስ ምግብ አትሰጥኝም እንዴት ትላለች። የገባው ምግብ ስትባል እ አልበላሁም ማለት ነው፣ አጅሮን የሚበላው ማለት ነው። እንዲ እንዲሆነው ነው። እየተመላለስኩ እየጠየቅኳት ምን እያልኳት ወንድሟ ስልክ ላይ ደወለ? ለምን ስልኳን የያዙት ሰዎች ነገሩት ያለችበት ሁኔታ ሁሉ ነገር ነገሩትና በሄደ በስምንተኛ ወር ላይ ደወለ በስምንተኛ ወር ላይ እና መምህር ተስፋ ያለኝ አቤት አልኩት እህቴ እውነት ፀበል ገብታ እየጮኸች ነው አለኝ አዎ እንዴት ቻላችሁት ያንን ተዋርሶ መንፈስ በጣም ከባድ እኮ ነው አደገኛ እኔ እኮ እራሱ እዚህ በህሜ እየመጣ ያስጨነቀኝ ነው አልቻልኩትም እኮ እራሱ አለኝ አዎ እግዚአብሔር እኮ አምላክ ነው በዛሬ ደግሞ ሰይጣን ነው ይሄ ደግሞ ሰይጣን ደግሞ ይያዛል በእግዚአብሔር ኃይል አንድ መልአክ በቂው ነው አንድ ቅዱስ አባት በቂው ነው ምን ሰይጣን ምንም ቢገዝፍ ምንም ኃይለኛ ቢሆንም በአንድ ቅዱስ እጅ ስር ነው የሚደፈጠጠው። ስለዚህ ምንም የሚያሰጋ ነገር የለም። አንተ ስለ ጊዜ ከአንድ ዓመት ወዲህ እንዳትወጣ ተብዬ አሁን ስምንተኛ ወር ይዣለሁ፣ አራት ወር ይቀረኛል። እና ከአራት ወር በኋላ እመጣለሁ፣ ግን መጥቼ በያት ደስ ይለኛል። እንዳትመጣ ከተባልክ እንዳትመጣ፣ ምክንያቱም ያመለከተህ ኢየሱስ ክርስቶስ ነው። እና በቤታችን ውስጥ እኮ የኢየሱስ ክርስቶስ ዝክር ይዘከር ነበረ ድሮ አለ። የክርስቶስ ዝክር ይዘከር ነበረ። ያን ዝክር የሚያዘክረው ቤተሰባችን ከሞተ በኋላ ዝክሩ ቆሟል። እና በህልሜ እየመጣ ዝክሩን ቀጥለው ዝክሩ ማዘከር አለብህ እያለ እያስጨንቀኝ ነው። ማን አልኩት። እኔ እንጃ። ነጭ ልብስ የለበሰ ነው ደም ሰውነቱ በደም ተለውሷል። በ17 ነው እንዴ ተወለድከው አልኩት። ቅዱስ እስጢፋኖስ ብዙ ጊዜ ሲገለጽ ነጭ ልብስ የለበሰ ሆኖ ደም የነካው ሆኖ ይገለጣል። ብዙ ጊዜ ሰማዕት መሆኑን ለማሳየት ነው። አዎ በ17 ተወልጄ ሳይሆን የተጠመኩት በ17 ነው እና ክርስትና የተሰጠት ለሱ ነው በጣም ይገርም ነው። እና ሰማዕቱ ቅዱስ እስጢፋኖስ እየረዳህ ነው። እና ያ ነጭ ቀሚስ ለብሶ ሲዳብሰኝ የነበር ያየሁት ኢየሱስ ክርስቶስን አይደለም፣ ሰማዕቱ እስጢፋኖስን አለኝ። ክርስቶስም ሊሆን ይችላል፣ ሰማዕቱ እስጢፋኖስም ሊሆን ይችላል። ዞሮ ዞሮ ዋናው ትልቁ ጉዳይ ማንም ይሁን ማንም የኢየሱስ ክርስቶስን ዝክር ቀጥለው ሲል ነበረው። እስጢፋኖስም ከሆነ ስለ ክርስቶስ ፍቅር ብሎ የሞተው የተሰየፈው ወይም ደግሞ የተቀጠቀጠው በድንጋይ ክርስቶስም ከሆነ ደግሞ ራሱ ክርስቶስም ሰማዕት ነው ክርስቶስ ሰማዕትም ነው፣ ንጉሥም ነው፣ ካህንም ነው፣ ሁሉም ነገር ነው እና ከሰማዕታትም የሰማዕታትም አባት ነው፣ አለቃ ነው፣ የሰማዕታት ሁሉ አምላክ ነው። እንግዲህ እነሱ ጸጋ አማልክት በጸጋ ከተባሉ እሱ ደግሞ የባህሪ አምላክ ነው። የባህሪ አምላክ ነው እና ክርስቶስም ሊሆን ይችላል እስጢፋኖስም ሊሆን ይችላል ብዬ የነገርኩትና በዚህ የተነሳ በጣም ደስ ብሎት እዛው ገጠር ላይ ባለበት ቦታ ላይ ሆኖ ዝክሩን በአንድ ሻማ በዳቦ በምናምን ጀምሮ ከአራት ወር በኋላ መቶ እህቱን ተረከቢ አራት ወር ሙሉ እየተመላለስኩ እየጠየቅኳት እቺ ልጅ ማለት ነው። ቢያንስ በወር ሁለት እየሄድኩኝ ያያታለሁ። እሱ ልክ ዝክሩን ሲጀምር እንዲገርማችሁ እዚህ መቶ ዝክሩን ሲጀምር፣ እዚህ የአዲስ አበባ ማለት ነው፣ እዛ በሻማ በዳቦና በቆሎ በውሃ የጀመረው ዝክር እዚህ ደግሞ መኪናውን ሸጦ ሁለት በሬ አርዶ ዝክሩን ጀመረው። አስቡት፣ አንድ ዓመት ሙሉ ዞር ብሎ ያላየውም የተዘጋው ቤቱን አደራ እያለ ጎረቤት እየደወለ አለሁኝ፣ ገዳም ሄጄ ነው ውጭ ሀገር ሄጄ ነው እያለ እየነገራቸው ቤቱን እንዲጠብቁለት እያደረገ ነው ያቆየው ቤቱን። እኔም አንድ ጊዜ ሄጄ አይችልታለሁ ቤቱን ከደወለ በኋላ የእህቱንም ቤት ሄጄ አይቻለሁ። ኦልሬዲ አንድ ጊዜ ስላየኋት የእሷን ቤት ማለት ነው። እና በቃ ማለት እዛ ቤት ውስጥ ቅዱሳን በእነሱ ጋር አብረው እስኪገቡ ድረስ በስጋ ወደሙ እስኪገቡ ድረስ እዛ ቤት ውስጥ በጣም ነበር ያስፈራው። ቤታቸው የእውነት አጋንንት የሰፈረበት ቤት ነው የሚመስለው። ግን ቤቱ እኮ ያምራል በጣም የሚያምር ቤት ሆኖ የሚያስፈራ ቤት ታውቃላችሁ? ዝምታው፣ ጸጥታው ሊባላ የሚደርስ ቤት ታውቃላችሁ? አንዳንድ ሀብታም ቤት እኮ እንደዛ ነው። ገንዘቡ የመጣበት መንገድ ጥሩ ስላልሆነ የፈለገ የሚያምር ሶፋ፣ የሚገርም ለግር የሆነ ህይወት፣ ጣም አሪፍ የሆነ በቃ ህይወት ቢኖሩም ቤቱ ግን ሊባላ ይደርሳል። ቀለሙ ነጭ ነው ቤቱ ግን ጥቁር ነው። እና አንዳንዴ ከባድ ነው እና ምንድነው የሄድላቸው የፈለጉት ልክ ሲመጣ እህቱን ወደ ቤቷ መጣት አብረን እየሰገድን እየጸለይን እህቴ ላይ ያለው መንፈስ እሸኘዋለሁ ብሎ ነው ያሰበው እና ጸበል ቦታ እየተጠመቀች በቀን በቀን የሚገርማችሁ፣ በቀን በቀን መቶ መቶ ሀጋንንት ወጣሁኝ ይላል። ዛሬም መቶ ወጥቻለሁ። መቶ መቶ እየወጣ እንኳን አላለቁም። እናንተ መቶ መቶ ሀጋንንት በቀን በቀን እየወጣላት አላለቁም። ወደ ቤት ይዟት ሄዶ ዝክሩን ማዘከር ጀምሮ የዝክር ምግብ መብላት ዛሬ ስላሴ ናቸው ይላል። ከዛ ደግሞ አርሴምየንስ በደግስ ኪዳነ ምሕረትንስ ከዛ ሩፋይንስ ሲልና በወር ውስጥ ሰባት ስምንት ታወታትን ሻማ ያበራ ዳቦ እየገ እንትን ዝክር እየበላች መልኳ እየተመለሰ ፊቷ እየተመለሰ በጣም እያመረባት የነበረው መልኳ እየመጣ ገርሞኝ እኔ ከአንድ ወር ከሁለት ወር በኋላ አንቺ እየተስተካከልሽ መጣሽ። መምህር አሁንኮ የዝክር ምግብ በብዛት እየበላሁኝ እኮ በቃ መልኬ እየተቀየረ መጣ። እንዴት አወቅሽ እሱ እንደሆነ አልኳት። በህልም አየሁኝ ወንድሜ የዝክር ዳቦ ሲሰጠኝና ፊቴ ሲያፊት ሲያበራ በመስታወት አየሁት አለች፣ በህልሟ ሆና እና እየተቀየርኩ የምመጣው በዝክር ምግብ እንደሆነ ሲገባኝ ያን ምግብ ላይ ብቻ ትኩረት አድርኩኝ። እንዲያውም አንድ ቀን ዳቦ ገዝቼ መጥቼ አለች ወንድሟ ምን አለችው? ይሄ ምግብ የዝክር ነው በል አለችው። በቃ ይሄ ምግብ የዝክር ነው ዛሬ ማናቸው ናቸው? አቡነ እስትንፋሰ ክርስቶስ። በቃ አቡነ እስትንፋሰ ክርስቶስ ዝክር ምግብ ነው በል አለችው፣ በዝክር ስም ልትበላ ስለፈለገች ከዛ ያን ዳቦ እየቆረጠች በውሃ እያደረገች እያጣጠመች፣ ያለፈ ነው፣ ምስር ወጥ ነው የምትበላው፣ ሽሮ ነው የምትበላው። ከዛ ደግሞ ለዝግርት የተዘጋጀ ቆሎ ምናምን ነው የምትበላው። ደህና ነገር እንኳን አትበላም። ስጋ ቅቤ ምናምን የለም፣ አቆማለች። በነገራችን ላይ ቬጅተሪያን ሆናለች። ስጋ የሚባል ነገር አቆማለች። ምንም አይነት ስጋ ነገር፣ እስካሁን ስቲል፣ እስካሁን ድረስ ስጋ የሚባል ነገር ነክታ አታውቅም። ተቃራኒ የሆነችበት መንፈሱ። ከዛ መጨረሻ ላይ የዛሬ ሶስት ወር ሸኝኝ አልፈልግም አስጠነት ያሸኛል። ገማሽኝ፣ ሸተትሽኝ አላት። ይህንን በተናገረ መንፈሱ በሁለተኛ ነው በሶስተኛ ቀን ላይ የምትሸኘው እኔ ባልኩ ቀን ነው የምትሸኘው። ደግሞ ሰባት ቀን ሱባኤ ይዤ ነው ብላ ወንድሟን ነግረው ወንድሜ ገዳም አድርሰኝ ብላ ገዳም ይዟት ሄዶ ጸበል ቦታ ይቀርታ ጸበል ቦታ ይዟት ሄዶ እዛ የምታውቃቸው ወንድሞች አሏት እጇን እያሰረ እየፈታ የሚያስጠምቃት የነበረ ገለዋን ትታጠብ ያግዛት የነበረ በጣም ደግ ሰው ነበር። እዛ ምስኪን ሰው ምንም አቅም የሌለው ደሃ ሰው ነበር፣ እና ለካ ከሱ ጋር ፍቅር ይዟታል። ፍቅር ስላቸው ምንድነው ይወደዋለች እሷ እሱ ምንም ከእንደዚህ ነገር ውስጥ የለበትም። እንዲያውም ሴቶቹ መተን ገለዋን አናጥብም ሲሉ አንዳንድ ጊዜ መንፈስ ያለባቸው ሴቶቹ መተው ገለዋን ሲያጥቧት መንፈሳቸው እየተጋባባት ተቸግሮ ራሱ ሁሉ ገለዋን ያጠባት ጊዜ ነበረ፣ እና ከቄሶች ከሁሉ ተጣልቷል። ምን ላግ ታዲያ ሸተታ አስወንቷ ኑና ጠቧ ስል የሚያጥብ የለም። ምን ላርጋለ? እረፍት እኛ እኮ መጥፎ ልጅ ነህ ወይም ዘማዊ ነህ ብለን አይደለም፣ ትወድቃለህ፣ በፈተና ትወድቃለህ። እ ካሁን በኋላ ገላ እንዳታጥብ ተብሎ ቄሶቹ ቢናገሩትም ግን እሱ ጭራሽ ይሄ ዝሙት የሚባል ስሜት የለም፣ ሊያው ላይ ምንም አይነት ስሜት የለም። እና የመሰለው እሱ የነበረው የእሷ መንፈስ እኔጋ መጥቶ ያ ወንዶቹ እንዳትቀርብ ሲያረጋት የነበረው መንፈስ እኔጋ መጥቶ አሁንም ዘግቶኝ ይሆን እንዴ ምናም ብሎ ያስብ ነበረ። እንዴት ሴት ግን ማለት ፈልጓት አይደለም። እሱ ሲነግረኝ ሴት ሆነ ይህን የመሰለ መልክ ይዛ ይህን የመሰለ ገላ ይዛ ገላዋን ሰጥባት ምንም አይነት የፍላጎት ስሜት የለኝም። ለምንድን ነው? እግዚአብሔር ነው የዘጋልኝ ይህን ነገር ወይ ሴጣን የዘጋብኝ፣ ጥያቄ ሆኖበታል። ግን ጥያቄ ሆኖበት ሀሳብ ሆኖበት አይደለም፣ ገርሞት ነው። እና እንደ ጸጋም ቆጠረው። በዚህ በኩል ደግሞ ድንገት ነገጦች አሁን ትዳር ቢዝንም ምንም ስሜት ላይሰማኝ ሰማኝ ነው አቶ ብሎ ደግሞ ሀሳብ ሆኖበታል። ትምህርታችን ስለሚያዳምጥ እና ለካ ልጁ በጣም ይጸልያል፣ ይሰግዳል። የልጅቷን መንፈስ እንዲወገድላት እንድትሻሻል በየቀኑ መቶ መቶ እወጣለሁ ስለሚል በየቀኑ እሷን ሲያሰግዳት እሱም አብሮ እየሰገደ ነው። እና አንዲት ሴት አብራቸው ታድራለች። ለምን እሱ በዝሙት እንዳይወድቅ ነው። በጣም አደገኛ መንፈስ ስለሆነ ብቻዋን ትቷት አይወጣም። ይገላታል፣ መንፈሱ ራሱ እጇ ላይ ሆኖ ይገላታል። ስለዚህ እጇን እዛና እዛ አስሮ ምን ብሎ ነው እንቅልፍ እንድትተኛ የሚያደርገው ቀን ስትለፈልፍ ስለምትውል ቀን ቀን እሱ ይተኛል፣ ማታ ማታ ግን እሷ ሰው ተኝቷል ብላ ብሎ መንፈሱ እንዳይገላት ይጠብቃታል ማለት ነው። አስቡት። ስንት አመት ሙሉ እንግዲህ ወንድሟ ከገዳም ከሄደች አንድ አመት በሉት በቃ አንድ አመት በሉት ወንድሟ ከጠፋ ከሁለት ወር ከአንድ ወር በኋላ አይደለም እንግዲህ እሷ ነው የደወለችው፣ አስራ አንድ ወር አስር ወር በሉት በቃሽ። ሲያስታማት የነበረው እና ጾም ጸሎት ግድል ሊያደርገው ልጅ ነበረ ማለት በቃ በዛ ነገር ሰውነቱን ልቅ ብሎ ነበረ። ጸሎተኞችን እየረዳ እንደሆነ ያወቀው መጨረሻ ላይ ነው። ድኗል፣ ለካ እሱ ድኗል። ግን ሌላ ቦታ ወጥቶ ስራ መስራት አልፈለገም። አንዳንድ ሰዎች ካሉበት አካባቢ ሲወጡ የሚጎዱ የሚታመሙ፣ የሚራቡ፣ የሚጠሙ ወይም ደግሞ የማይሳካላቸውና የሆነ ነገር የሚሆኑ ይመስላቸዋል፣ እና የለመዱትን ቦታ ብቻ ይዘው ይቀመጣሉ። ልክ መንግስት መስሪያ ቤት ውስጥ ያሉ ሰዎች ወጥተው የተሻለ ስራ ልስራ ብሎ ሲያስቡ አይ ድንገት ደግሞ የሆነ ነገር በሆንስ ብሎ እዛችሁ ያችሁን ነገር እያሰቡ በትንሽ የደሙስ ከጆዳፍ ኖሮ እንደሚኖሩት አይነት ሰዎች። ይሄ ልጅም ጸበል ቦታ ላይ ረጅም ዓመት ሆኖታል። ሰባት ዓመት ስምንት ዓመት። መጨረሻ ላይ ግን ሱባኤ ሊያዝ ብላ ሱባኤ ይዛ ከሱባኤ ስትመለስ እና ወደ ቤት ብላ ወደ ቤት ይዛው ነው የመጣችሁ። እኔ ጋር ትኖራለህ ከኔ ጋር እንሆናለን ወንድሜ ትሆናለህ ብላ አመጣችሁ። የዝክር ምግብ እየበሉ ወንድማቸው የሚያዘክረውን እንደገናም ደግሞ ሱቅ ከፍተዋል። መርካቶ ላይም ትልቅ ሱቅ ገዝተዋል ያው ራሳቸው በፊት ይነግዱት የነበረው ከፍተውት እንደገና አንድ አዲስ መስራት ጀምረዋል ግን በድብትርና የመጣ በጥንቆላ ወይም በአንዳንድ በሌብነት የመጣ ገንዘብ ስለሆነ ጨንቋቸው ነበር ሳስተምር ትምህርቱ ላይ ሰምተው መምህር እንዳልከው እናድርጋሉኝ አዎ ከገንዘቡ ላይ አስራት ብታወጡ እግዚአብሔር አይቀበለውም ገንዘቡ የኃጢአት ገንዘብ ነው ዝክር ብታዘክርም እግዚአብሔር ለጊዜው ሊቀበል ይችል ይሆናል ምናልባት ዝክር ነው በሚለው ግን ማድረግ ያለብን ምንድን ነው በዚህ ገንዘብ የሆነ ኃጢአት የሌለበት ስራ ክፈትና እንደ ጁስ ቤት። ኃጢአት የሌለበት መቼም የለም፣ ሁሉም ስራ ሌብነት ይኖረዋል። ግን በጣም እንደው የተሻለ ስራ ብለ አንዳንድ ነገሮችን ክፈትና፣ ልብስ መሸጥ ሊሆን ይችላል። ያው ነገር መቼም ሳያተርፍ አይ አያገኝም። አይደለም እንዴ አትርፎ ነው። ማትረፍ ደግሞ ኃጢአት አይደለም፣ ግን ከመጠን በላይ መዝረፍ ግን ጥሩ አይደለም። ልክ መጥምቁ ዮሐንስ ደሞዛቹ ይበቃቸዋል የሮም ወታደሮች መጥተው እኛስ ምን እናድርግ ሲሉት ከደሞዛችሁ ውጭ አትውሰዱ፣ ደሞዛችሁ ይበቃችኋል እንዳለ። ነጋዴ ሚዛን ከሚፈቅድለት ውጭ ሚዛን የሚበድል ከሆነና ፍርድ የሚገመድል ድሃ የሚበድል ከሆነ ያ ነገር ኃጢአት ይሆንበታል። ስለዚህ እኔ የሳስተምር የተረዱት ምንድን ነው፣ በገንዘቡ ስራ ሰርተው ከሚያገኙት ገንዘብ አስራት አውጥተው ዝክር ማዘክር ነው እንዳለባቸው። እንደዛ አድርገው አሁን እየኖሩ ነው ያሉት እና ልጁ አሁን ፍቅረኛዋ ነው።